ብልጽግና ፓርቲ በድርጅታዊ ጉባኤዎቹ ባስቀመጠው አቅጣጫ መሰረት የሕዝቡን ሁለንተና እድገት የሚያረጋግጡ የልማት ስራዎች በመከናወን ላይ መሆናቸውን የደሴና የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ተናገሩ። ከልማት ስራዎች ጎን ለጎን የተገኘው አንጻራዊ ሰላም ዘላቂ እንዲሆን ሕዝቡን ባለቤት የማድረግ ተግባራትም እየተከናወኑ መሆኑም ተገልጸዋል። ዘመኑ ይርጋ ፓርቲው በመጀመሪያውና ሁለተኛው ድርጅታዊ ጉባኤ ባስቀመጠው አቅጣጫ መሰረት ጠንካራ ድርጅታዊ መዋቅር ከመገንባት ጎን ለጎን ሁለንተናዊ እድገትን የሚያረጋግጡ የልማት ሥራዎች እየተከናወኑ መሆኑን የብልጽግና ፓርቲ የስራ ኃላፊዎች ተናግረዋል። የደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸናፊ አለማየሁና የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ መኮነን ከአሚኮ ጋር በነበራቸው ቆይታም በፓርቲው መሪነት በየከተሞቻቸው አበረታች የልማት ተግባራት እየተከናወኑ መሆኑን ገልጸዋል። ሁኔታ ጠንካራ የፓርቲ ተቋም በመገንባታችን ጠንካራ የሚባል ከነ አንጻራዊ ጉድለቱም ጠንካራ የሚባል የመንግስት መዋቅር ተወልዷል። ይህ ጠንካራ የሚባል የመንግስት መዋቅር ከጸጥታ መዋቅሩ ጋር ከመላ ህዝቡ ጋር ከሃይማኖት አባቱ ጋር ከሴቶች ከወጣቶች ጋር በመተባበር ሰላማዊ ለልማት የተመቸ አሁን የጀመርናቸው ልማቶች እዚህ ዛም እንደ ከተማ በመሰረተ ልማት ዘርፍ በመልካም አስተዳደር ዘርፍ በሌሎችም ዘርፎች የጀመርናቸው ልማቶች ፍሬ እንዲያፈሩ እድል የሰጠን የተቋም ግንባታችን ጥራትና ውጤታማነት እንደሆነ እናምናለን። ድርጅታዊ ጉባኤ ካስቀመጣቸው አቅጣጫዎች መካከል ህዝባችን በማህበራዊና በኢኮኖሚ ልማት ተጠቃሚ እንዲሆን ማድረግ ነው። ከዚህ አኳያ የጤናው ተግባር በተመለከተ የማስፋፋት አንድ ሆስፒታል ነው የነበረው ወደ ሁለት ሆስፒታል እንዲያድግ የማድረግ ከትምህርት አኳያም ያው ትምህርትን የማስፋፋት ጥገና የሚያስፈልጋቸውን ትምህርት ቤቶች እንዲጠገኑ የማድረግ ኢንቨስትመንትን የመሳብ ኢንዱስትሪዎችና ፋብሪካዎች የማምረት አቅማቸው ከፍ እንዲል የማድረግ በፌዴራል ደረጃ ተጀምሮ የነበረው የልማት ኮኒደር ወደ ክልላችን መጥቷል። የክልሉ አካል አንዱ ጎንደር ከተማ ነው። በጥሩ ሁኔታ የመጀመሪያውን ዙር የልማት ኮኒደር በማጠናቀቅ ለነዋሪዎቹና ለጎብኚዎቹ የተመቸች ምቹ ከተማ እንድትሆን ከማድረግ አኳያ በጣም ጥሩ ሁኔታ ነው ያለው። ህዝብ የሚፈልጋቸውን የልማት ስራዎች ለማከናወን የመልካም አስተዳደር ጉድለቶችና እሱን ተከትሎ የተከሰተው የክልሉ የጸጥታ ችግር ተግዳሮት እንደነበር የገለጹት የስራ ኃላፊዎቹም ችግሩን ለመቀልበስ በተሰራው ስራ ለውጥ መምጣቱንም ተናግረዋል። በትኩረት ሊፈቱ የሚችሉ ችግሮችም ነበሩብን፣ እስከ ቀበሌ ድረስ የመጀመሪያው ችግር በአመለካከት የተግባባ ለተልዕኮ የተዘጋጀ ህዝብን ለማገልገል የቆረጠ እጅግ በጣም ቁርጠኛ የሆነ የአመራር መዋቅር መገንባት ነበር ፈተናው። እነዚህን ፈተናዎች ለመሻገር ያደረግነው ጥረት ውጤት አምጥቷል። እናንተም እንደምታውቁት በከተማ ደረጃ የከንቲባ ችሎት፣ በክፍለ ከተማ ደረጃ የዋና ስራ አስፈጻሚ ችሎት፣ በቀበሌ ደረጃ የቀበሌ አስተዳዳሪዎች ችሎት፣ እነዚህ የችሎት ሰንሰለቶች ራሱን በቻለ መንገድ አንድ ችግር ፈቺ፣ ችግሩ እንኳ ባይፈታ ችግር የምንለይባቸው መድረኮች ሆነዋል። ህዝቡም ተቀብሎታል። ቀደም ሲል የነበረው ሁኔታ ልማትን የማውደም አመራርን በተለያየ መንገድ የማጥቃት እና የመሳሰሉት አላስፈላጊ ድርጊቶች እየተከሰቱ ነው የነበረው። አሁን ባለው ሁኔታ ግን ህዝቡን እየቀደም መጀመሪያ አካባቢ የነበረውና አሁን ያለው የህዝቡ እይታ በጣም ይለያል። ይህን ሁሉ ደምረን ስንወስደው በገጠር አካባቢ ተቋርጦ የነበረው የአገልግሎት ሰጭ ተቋማት በተሟላ መንገድ አገልግሎት እንዲሰጡ የማድረግ ስራ ሁሉ እየተሰራ ያለበት ሁኔታ ነው ያለው። በአጠቃላይ አሁን አንጻራዊ ሰላም አለ። በዚህ ሳንቆምና ሳንረካ ዘላቂና ወደ ተሟላ ሰላም ለመቀየር ትልቁና ዋናው ጉልበታችን ህዝባችን መሆኑን ተገንዝበን ከህዝባችን ጋር እየተመካከር አሁንም ሰላማችን ለውጥ ለማምጣት እየተንቀሳቀስን ያለንበት ሁኔታ ነው ያለው። ደሴና ጎንደር ከተሞች አሁን ላይ በተሻለ ሰላማዊ እንቅስቃሴ ውስጥ ናቸው ያሉት የፓርቲ ኃላፊዎቹ የተገኘውን ሰላም ማጽናትና የተጀመሩ ልማቶችን ለማስቀጠል እየተሰራ ነውም ብለዋል። ህዝቡ የአካባቢውን ሰላም በማጽናት የሚፈለገው ልማት እንዲረጋገጥም ሚናውን ሊወጣ ይገባል ነው የተባለውም።